እናታችን ቅድስት አርሴማ ለምንድነው ድርጣድስን ያንን ሁሉ ዋጋ እያስከፈለ እያሰቃያት ዝም ያለችው ለምን ይመስላችኋል? ስለ ሃይማኖት ያላት ጽናትና ስለ ሃይማኖት ያላት ብርታት እኮ ብቻ አይደለም፣ ድንግልናዋን እንዳታጣ ነው። ስጋዊ የሆነውን ድንግልናዋን እንዳታጣ ነው ያንን ሁሉ ዋጋ የከፈለችው። ከደም ግባቷ ማማር እኮ የተነሳ ድርጣድስ የሚገርማችሁ አስገድሏት ስጋዋን ተራራ ላይ ከሌሎች ከቅድስት አጋታና ሌሎችም አብረዋት ከነበሩት መነኮሳት ጋር አንገታቸውን አስቆርጦ ተራራ ላይ ጥሏቸው ስለ ውበቷ ይመሰጥ ነበር። ጉጭ ብሎ ያዝን ነበር። ያቺን የመሰለች ጉብያል ውበቷ አጓግቶት ሊያገባት ጥያቄ አቅርቦላት እያቀረበላት ያለውን ደግሞ እንደው አሕዛብ መሆኑን እንኳን ተዉትና፣ ንጉሥ እኮ ነው እሱ። ሊያቀርብላት ከሚችለው አብራው ከምትቀመጥበት ከንግሥና ወንበር ይልቅ ቅድስት አርሴማ ያሳሰባት ድንግልናዋ ነው። አሁን ተዉትና የመንግስቱ ሁሌታ ሰው ተሰጥቶት ይቅርና በተራ ነገር አይደለም። የድንግልናችንን የትም ምን የምንጥለው ድንግልና ይሄን ያክል ዋጋ ያስከፍላል ማለት ነው። ይሄንን ያክል አንገት እስከ ማሰየፍ ድረስ ያስደርሳል። ታዲያ ቅድስት አርሴማ ከወረዱላት የክብር አክሊሎች መካከል እኮ አንዱ ለድንግልናዋ ነው። ስለዚህ እነዚህ ሰዎች ታዲያ ቤተ ክርስቲያን ውስጥ ድንግልናቸውን ጠብቀው በመገኘታቸው ምክንያት እንዴት ዘውዳ ይደረግላቸው? በደንብ ነው የሚደረግላቸው እንጂ በደንብ ነው የሚደረግላቸው በእግዚአብሔር ፊትም ታምነዋል። በሰው ፊትም ክብራቸውን ጠብቀው ታይተዋል። ይሄ የሚገባው ሰው የሚደረግለት ክብር ነው። ቅድስት አርሴማ ባለትዳሮች የሚጠሩበትን መጠሪያን የምትጠራበት ቅድስት አርሴማ ስትጠራ የክርስቶስ ሙሽራ ነው የምትባሉ። የማን ሙሽራ በሉ እንጂ የሷስም እኮ ነው። እናንተ አይደለም በሉት እንጂ የክርስቶስ ሙሽራ ናት ቅድስት አርሴማ ራሷን ያጨችው ያዘጋጀችው ለመኖርም እስከ ዘላለም ድረስ ታምናለት ቃል የገባችለት ለአምላኳን። ባለትዳሮችስ ለዘላለም ታምነው ለመኖር ቃል የሚገቡት ከማን ፊት ነው? ከእግዚአብሔር ፊት። እግዚአብሔርንም ነው ቃል የሚገቡለት። ለሚስቴ ባልም ለባል ለሚስቴ ሚስትም ለባሌ ቃል እገባለሁ ብቻ የለም። ከእግዚአብሔር ፊት ሁለቱም ደግሞ ቃል እኮ ይገባሉ። አልተዋትም የሚሉት ማንን ምስክር አድርገው? እግዚአብሔርን ምስክር አይተው ነው። ለእነሱም ቃል ይገባል። ለእሱም ቃል ይገቡለታል። እነዚህ የክርስቶስ ሙሽራ የተባሉት በድንግልና ህይወት የሚኖሩት ልክ እንደነ ቅድስት አርሴማ ያሉት ብዙ መስቀል ተሸክመዋል። እውነቴን እምላችሁ አባቶቻችን ሲናገሩ የቅድስት አርሴማ ዓመታዊ ክብረ በዓሎች በዓመት አራት ናቸው አይደል? ሁለቱም ደግሞ መስከረምና ታህሳስ ላይ ያሉት መስከረም ላይ ሁለት በዓል አላት፣ ታህሳስም ላይ ሁለት በዓል አላት። ታህሳስ ላይ ያለው የመጨረሻው በዓል ግን አብሯት ይኖር የነበረው በኋላም ላይ ደግሞ የገደላትን ንጉስ አጥምቆ ክርስትና እንዲቀበል ያደረገው የቅዱስ ጎርጎሪዎስ አርማንያ በረከቱ ለሁላችን ትድረሰ። ይህን ማወቅ ስላለብን መነኮሳት የሚቀበሉት መስቀል ባለትዳሮችም ጋር ያለ ስለሆነ ነው። ቅድስት አርሴማ ለክርስቶስ ሙሽራ ነኝ ብላ ስትሄድ የተቀበለችው መስቀል ምንድን ነበር? ድርጣድስን የሚያክል ንጉስ ሀብቴ ልስጥሽ ሲላት አልፈልግም ብለው ነበር ባለትዳሮች ስለተለያየ ምክንያት ትዳራቸውን ሊያሳጣ የሚችል ምክንያት ይመጣል። ገንዘብ፣ ልጅ ማጣት፣ የተሻለ ነገር አገኝ ነበረ። ምን ከሱ ጋር አጣበቀኝ ማለት፣ ምን ከሷ ጋር አያያዘኝ ማለት። ይሄ ፈተና እኮ ነው። መስቀል እኮ ነው። ታመኑ። ግን የሰጠኝን እግዚአብሔር ያበረክተዋል ብሎ እሷም፣ በፍጹም አይሆንም ከአንተ መንግስት ይልቅ የማያልፈው የክርስቶስ መንግስት ይሻላል አለች። ቅድስት አርሴማም ይገፏት የነበሩትን እንደ ድርጣድስ አይነቱ ነገስታት አልቀሰፈችም፣ ይቀሰፍም ብላ አልተናገረችም። በሱ ፊት እንደ ጽኑ አርበኛ ሆና የታየችው ሴት ሆና ጥብዓቷ ራሱ ድፍረቷል። ድፍረቷ ምንም አላስፈራትም ነበር። ያንን እግዚአብሔር ዋጋ ሲሰጣት በሷ ምክንያት የተረፈው ጎርጎሪዮስ ጎርጎሪዮስ ራሱ አጥምቆት ዛርባኒያ አሁን ድርጣድስ ቅዱስ ከነ ቅድስት አጋታ ከነ ቅድስት አርሴማ ጋር አብሮ ከነቅዱስ ጎርጎሪዎስ ጋር ሆኖ የአርመን ቤተክርስቲያን ጠባቂ ቅዱሳን ከሚባሉት አንዱ። የገደላ ድርጣድስ የተሸከመችው መስቀል ይሄ ነበር። አያችሁት። ምንኩስና ራሱን ችሎ መስቀል አለው።